ሰላም ለእናንተ ይሆን። ጌታ ያደረገልኝ ብዙ ነገር ነው። ግን የዛሬ ወር ባንተ ማለት ነው ዙም ፕሮግራም ላይ የፈረሰ ቤት ይታየኛል አልክ። እግዚአብሔር ግን ድንቅ አድርጎ ይሰራዋል አልክና ቃላ መጣ። የመጀመሪያው ቤተ መቅደስ በፈረሰ ጊዜ አዝነው ነበር አልክ የሁለተኛው ቤተ መቅደስ በተሰራ ጊዜ ግን እግዚአብሔር ክብሩን ሞላበት፣ ራሱ ይሰራዋል አልከኝ ማለት ነው። አሜን ብዬ እኔ ለመምጣት በፍጹም ወደዚህ አላሰብኩም። ከዛ ሰናክሬን እየሰበክ ነበረ እና ሰናክሬን ምድሪቱ ላይ ገብቶ ምድሪቱ ሁሉ ፍርስርስ አወጣት፣ በዚህ በእንጦጦ በኩል ማለት ነው። ኢየሱስ ጌታ ነው። ከዛ አንድ ሺህ ካሬ ሜትር ነበረኝ የኔ ቦታ አምስት መቶ ተወሰደ። ስገዛው አንድ ጊዜ እንደውም አምጥቼ ያን ልጅ ጸሊ የገዛውት ልጅ ማለት ነው ከሱ ያተረፈኝ ምናምን ስልህ እንደውም አንተ አይ አስቀምጦልሽ ነው አለኝ። ግን እኔ ያደረገውን እሱ ከሱ የነጠቀኝ እግዚአብሔር ራሱ ድንቅና ታምር ነው ያለ ልጁ በቃ ውሳት ሳት ሳት ነው። ግን እኔ ላይ ያለ እግዚአብሔር መንፈስ አላስ ሀሌሉያ፣ ነጠቀና ለእኔ ሰጠኝ። እና እንደውም ሌላ ሰዎችን ሽምግልና እንዲጠይቁልኝ ሳናግራቸው ጊዜ አንችንም አገኘሻሉኝ በጣም እሳት ነው ልጁ። ከዛ አዎ፣ ምናምን አልኳቸው የጸለይኩኝ እግዚአብሔር በአንተም ተናግሮኝ እላይሽ ላይ መጥረጊያ አስቀምጫለሁ ብሎኝ ነበር እግዚአብሔር። እና አፌ ላይ መጥረጊያ አስቀምጧል፣ ይጠርጋል። እውነቴን ነው። ይጠርጋል። ሳካታስ ከዛ በኋላ ጠረግሻቸው እንዴ? ተጠረጉ። እግዚአብሔር ሰናክሬን ልኮ ምድሪቷን ሁሉ ማለት ነው ፍርስርሱ ወጥቷል፣ ባድማ ሆኗል። አሁን በዚህ በሱሉልታ ምድር ማለት ነው የኔ ነገር ግን ሳይወሰድ እግዚአብሔር አትርፎኝ ሳልሰራም ልሰራ ነበረ። መስከረም መጥቼ የእኔ ነገር ምንም ነገር ሳይኖር እግዚአብሔር ከለላና ጋሻ ሆኖኝ ነገሬ ሳይወሰድ ከዛ አሁን ሱቅ ስሩበት ተብሎ የዛሬው ፈረሰ የሚለውን ነገር ተናገርከኝ። እዛ ሆኜ መሰረት አወጣሁኝ። ትናንትና ደግሞ እግዚአብሔር ያሳቅፍሻል አልከኝ። ላቅፍ ነው የመጣሁት ትናንትና ጌታ በዙም የተናገራት። ይህንን ሳትመሰክር ነው መጨረሻ ላይ ነው የመሰከርሽው። መጨረሻ ላይ ነው። እንደ አንተ እኮ የእግዚአብሔር አፍ ነው። አሜን። እውነቴን ነው። እግዚአብሔር ያላደረገልኝ ነገር የለም። ከዛሬ አስራ ሰባት 17 አመት በፊት ማለት ነው እና የዛኔ ነው እኔ ነብይም የሚባልም የዛኔ ጌታ መቀበሌ ስለሆነ ነብይም የሚባልም አላውቅም። ስልክን ሰጡኝ። ሬባባባባ አልከኝ። ስሜን ሳጠይቅ ምን ሳትል ማለት ነው ያለቀ ቁልፍ እግዚአብሔር ሰጥቶሻል አለኝ። አልከይ ማለት ነው። በስልክ በስልክ አላ አንተዋወቅም ነበር። ኦኬ። ከዛ እግዚአብሔር እኔ ቤት ይዞ መጣ። ከዛ በኋላ ቤቱ ተሰጠኝ። ይሰጥሻል ያልከኝ ቤት ውስጥ ነው አንተም እራሴ መጣሁ ማለት ነው። ኢየሱስ ጌታ ነው እና የዛሬ ወር ጠላት አፈረሰው። እንደገና ነገስታቶቹ አዲስ ነገር ይሰራ ብለው ፕላን ሰቶ በፕላኑ መሰረት ይኸው መሰረት አስወጥቻለሁ። ማየት ይቻላል ከፈለጋችሁ። በአንድ ወር ነው ሁሉ የሆነው፣ በአንድ ወር ጊዜ ውስጥ። እኔ ለመምጣት አላሰብኩም ከውጭ። እንግዲህ እንደው ውኃ እንዲመላለስ በቅርብ ነው የመጣውት። እኔም ራሱ አሁን የሆነ ህልም ህልም ነው፣ ህልም ውስጥ ነው ያለሁት። እውነቴን ነው የምልህ ህልም ውስጥ ማለት ነው። እና እግዚአብሔር ዘመንህን ይባርክ። ለምልም ከፍ በል ቤት፣ ኑሮ፣ አገልግሎት ከክብር ወደ ክብር እንዲሁ ከፍ ይበል። አሜን። ኢየሱስ ጌታ ነው። ልታቅፊኝ ነው የመጣሽው። ላቅፈው ነው የመጣሁት። ባንተ እስራኤልን እንዳወጣቸው ቸባስ እንደመራቸው ቸባስ እንዳስገባቸው እንደተከላቸው እግዚአብሔር በአንተ አወጣኝ፣ መራኝ፣ አስገባኝ፣ ተከለኝ። በኢየሱስ ክርስቶስ ክብር ለኢየሱስ ይሁን። ተባረክ ራይሌ ሂጂና ወረሽ። ወርሳለሁ። አንድ ነገር ልጠይቅ ነው። እሺ። መስ አሁን የሚከፈት ሱቅ ስለሆነ ልሰራው ነው የመጣሁት። እርግጠኛ ነኝ በሳምንት ውስጥ ጨርሰዋለሁ። ዘይት እፈልጋለሁ። ባርከስጠኝ ጠኝ የሚነግዱ ሰዎችም እንዲባረኩ እዛ ሱቅ ላይ የሚገቡ ሰዎች። አዎ፣ ነይ ቻላ ቤት የሚሰራው በዘይት ነው፣ ባሹ አይደለም

ይሄ ቅባት ካሰብሽው ካቀድሽው ፕሮግራም ይስራው። ውረ ግራና ቀኙን ውረሽ በዛ ተንሰራችሁ። ይሁን አለ ሆነ። ብራን የግርማ እባላለሁ። የመጣው ከዚህ ከአዲስ አበባ ነው። ኢየሱስ ጌታ ነው። ክብር ምስጋና ለእግዚአብሔር ይሁን። የረዳን ያገዘን አባት እናት የሆነን ከዛም በላይ የዘላለም ህይወት የሰጠን እግዚአብሔር ይመስገን። ለእኔ የሆነልን ትልቅ ነገር ነው። ጌታ ትልቅ ነው። ወደ ማዛ መጨረሻ ላይ መጥቼ ነበረ። ግን ከዛ በፊት ጥቅምት 22/2016 ተጨንግፎብኝ ነበረ፣ የሦስት ወር ማለት ነው። በቃ በጣም አዝኜ ነው አልቅ ለቅሶ ላይ ያለው እሱ ትንሽ ቆይቼ ስል የሆነ ማጻኔ የማሳከክ በጣም ነው የሚያሳክ። ሲያሳክክ ጆሮዬ ሁሉ ይግላል ሰውነቴ ሁሉ እሳት ነው የሚሆነው። እዛ ላይ ደግሞ ስታጠብ ያቃጥልኛል፣ ወደ ሽንት ቤት ሲሄድ ያቃጥልኛል። ብቻ በቃል የማይገለጥ ነው። እንደገና ነጭ ነገር በቃ ሽታ ያለ ነገር ወጣት ጀመረ እና በጣም ትልቅ ፍርሃት ውስጥ ነበርኩት። እንደገና በዚያ ዘን እያለሁ ይሄ ደግሞ በሽታ በቃ አይደል ካንሰር ይሆናል ብዬ ነው በቃ። በራሴ እንትን አርገ ደስ የማይል ሽታም አለ እንደገና በጭንቀት እያለሁ ቆይቼ ቆይቼ ማዛ መጨረሻ ላይ ነው የመጣው ታስታውሳለሁ ቃሉን ባል አስታው እሑድ ነው ብቻ እና ስመጣ ምንም ሳንትም አልነበረኝ ባዶ ነው እጄ። ለልጄ ራሱ ውሀ የሚገዛባት አጥቼ ነበረ እና በአዘን በጭንቀት እውነት ልጄ ጣምቷት ማለት ነው እሱ አንድ ወንድም እዛ ውጭ ነው ቁጫን ና ትጠጣ ብዬ ስም ትጠጣ አለ ከራሱ የተረፍ እና በቃ መጨረሻ እኔ ልጄ ነብይ ይሄን በጣም ነው የምወደው፣ እሷም ሷም ትወዳለች። እና ካሉ ብላ አለቀሰች። ነብዩ እና ከቼ ነው የሚሄደው ስትል ዝም ብለን እዚህ ስንመጣ ለካ ዘይት የተሰጠ ነው። እዚህ ጋር ቁጭ አልኩና እኔም እንደገና የወደቀ ውሃ ነው ያነሳሁት። ሰው ዘይት ወስዶ ሲ አንድ ህትባክሽን እዚህ ለጠባ አርግልኝ፣ ጠባ አረገችልኝ። ከዛ ወስጄ ገብቼ ስታጠብ በቃ ሲያደርጉ እንደ ምንድን ነው እንደ መድኃኒት ነው የሚቀባ። በቃ ያ ውሃ ከዘይት ጋር እንትን አርቄ ጌታ እግዚአብሔር ይመስገን። ከእኔ የሚወጣ እንደ አሲር ነገር ነው፣ ሰውነት የራሱ እየተፈረፈረ ያቃጥልኛል፣ ይላጣል። የእውነት እና ቀስ እያለ እየዳንኩ እየዳንኩ መጨረሻ ላይ አንድ ቀን አለቀን እንደ ወረ በባደም የተቀላቀለ ነገር መጣ። ሮጬ ሽንት ቤት ገባሁት ቁጭ ስን እዚህ ለስልክ ላይ ራሱ ጥቁር ደም ጥቁርና ያነጭም አለ። ልክ ምንድን ነው ቁጮ እንትን የሚመስል ማለት ነው፣ የቁጮ ልጥ የሚመስል ነገር ከዛ ቁጭ አልኩና ከሽንት ቤት አነስቼ አንስች ወለል ላይ ትናርጉና ፎቶ ራሱ አነስቻለሁ ና እግዚአብሔር ይሄን አድርጎልኛል። እግዚአብሔር ሰው ደግሞ በጣም ነው ወደ መንፈስን ወድ አለው። በቃ የጥላት የጥላት እግዚአብሔር አንተ የጥላት የደህነት ላቀብቶሃል። የእውነት እንደው የቲቪ ባክራውንድ ራሱ የአዲስ አበባ መጀመሪያ ነው እግዚአብሔር ያሳየን ጥርታ ላይ ከተማ የሚያሳይ ነበረና ይቅርታ። እና እግዚአብሔር እንድትባርከኝ እንፈልጋለሁ። ብዙ ነገር እግዚአብሔር የተናገረኝ ተስፋ ቃሎች አለኝ። በህልም ራሱ የሚያሳየን ትልልቅ ነገሮች አለኝ። ይሄና ያም አልልም ይሄ ነገር ትባርክልኛለ ጌታ። እግዚአብሔር ይባርክ። እኔ ጽዳት መርገን ጥርጋ ነው የምሰራ፣ መንገድ ጥርጋ ነው የምሰራ እስከ ወረዳ አስራ አራት ላይ እግዚአብሔር ይሄን አድርጎ ነው። ባለ ትዳንን ግን ይሄውቴ ራሱ ፈተና ነው። ስቃይ እሳት። አታልቅሽ፣ አታልቅሽ። እናቴ ነይ ተነሽ ከዚህ በኋላ ደስ ይልሻል። አታልቅሽ። አሜን። ተአምራት ሰዓት ስለ አሜን። ነይ ነይ ነይ ነይ። በኋላ ፕሮግራም ሳታገኙኝ እንዳትሄዱ። የዚህ ቤት መከራ ሰብረዋል። ድህነትን ሰብሯል። ማጣትን ሰብረዋል። ባዶነትን ሰብሯል። ይሁን አለ ተባረክ። ሳታገኙ እንዳትሄዱ።